ዘፍጥረት ምዕራፍ አንድ መስከረም አንድ ጳጉሜ አምስት ራዕይ ሀያ ሁለት ብለን ከጀመርን አንድ ወር ሆኖናል። ዛሬ ሰላሳኛ ቀናችን ነው። የምናነበው የመጽሐፍ ቅዱስ ክፍል ደግሞ ከዘሌዋውያን ምዕራፍ አራት እስከ ስድስት ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። እግዚአብሔር ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው ማናቸውም ሰው ሳያውቅ ኃጢአት ቢሰራ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ የተቀባውም ካህን በህዝቡ ላይ በደል እንዲቆጠርባቸው ኃጢአት ቢሰራ ስለሰራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መስዋዕት ያቀርባል ወይፈኑንም ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል። እጁንም በወይፈኑ ራስ ላይ ይጭነዋል። ወይፈኑንም በእግዚአብሔር ፊት ያርደዋል። የተቀባውም ካህን ከወይፈኑ ደም ወስዶ ወደ መገናኛው ድንኳን ያመጣዋል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን ሰባት ጊዜ ይረጨዋል። ካህኑም በመገናኛው ድንኳን ውስጥ በእግዚአብሔር ፊት ያለው ጣፋጭታን በሚታጠንበት መሰዊያ ቀንዶች ላይ ከደሙ ያደርጋል። የተረፈውንም የወይፈኑን ደም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መስዋዕት በሚሆነው መሰዊያ በታች ያፈሰዋል። ለኃጢአትም መስዋዕት ከሚታረደው የወይፈን ስብን ሁሉ ይወስዳል። ሆድቃውን የሚሸፍነውን ስብ፣ በሆድቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኩላሊቶች፣ በእነርሱ ላይ እና በጎድኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኩላሊቶች ጋር ለደህንነት መስዋዕት ከታረደው ወይፈን እንደተወሰደው ይወስዳል። ካህኑም ለሚቃጠል መስዋዕት በሚሆነው መሰዊያው ላይ ያቃጥለዋል። የወይፈኑን ቁርበት፣ ስጋውንም ሁሉ፣ ራሱንም፣ እግሮቹንም፣ ሆድ እቃውንም፣ ፈርሱንም ወይፈኑን ሁሉ ከሰፈሩ ወደ ውጪ አመድ ወደሚፈስበት ወደ ንጹህ ስፍራ ይወስደዋል። በእንጨት ላይም በእሳት ያቃጥለዋል። አመድ በሚፈስበት ስፍራ ይቃጠላል። የእስራኤል ማህበር ሁሉ ቢስቱ፣ ነገሩም ከጉባኤው ፊት ቢሸሸግ፣ እግዚአብሔር አትስሩ ካላቸው ትእዛዛት አንዲቱን ቢተላለፉ፣ እንዲህም ቢበድሉ የሰሩት ኃጢአት ሲታወቅ ጉባኤው ስለ ኃጢአት መስዋዕት ወይፈንን ያቀርባሉ። ወደ መገናኛው ድንኳን ፊት ያመጡታል። የጉባኤውም ሽማግሌዎች እጆቻቸውን በወይፈኑ ራስ ላይ በእግዚአብሔር ፊት ይጭናሉ። ወይፈኑም በእግዚአብሔር ፊት ይታረዳል። የተቀባውም ካህን ከወይፈኑ ደም ወደ መገናኛው ድንኳን ያመጣል። ካህኑም ጣቱን በደም ውስጥ ነክሮ በእግዚአብሔር ፊት በመጋረጃው ፊት ለፊት ሰባት ጊዜ ይረጨዋል። በመገናኛው ድንኳን ውስጥ በእግዚአብሔር ፊት ባለው በእጣን መሰዊያው ቀንዶች ላይ ከደሙ ያደርጋል። ደሙንም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መስዋዕት በሚሆነው መሰዊያ በታች ያፈሰዋል። ስቡንም ሁሉ ከእርሱም ወስዶ በመሰዊያው ላይ ያቃጥለዋል። እንዲህም በወይፈኑ ያደርጋል። ስለ ኃጢአት መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚህ ያደርጋል። ካህኑም ስለ እነርሱ ያስተሰርያል እነርሱም ይቅር ይባላሉ። ወይፈኑንም ከሰፈር ውጪ ይወስደዋል የፊተኛውን ወይፈን እንዳቃጠለ ያቃጠለዋል። ይህ የማህበሩ የኃጢአት መስዋዕት ነው። አንድ መኮንንም ኃጢአት ቢሰራ ሳያውቅ እግዚአብሔር አምላኩ አትስራ ያለውን ትእዛዝ ሲተላለፍ እንዲህም ሲበድል የሰራው ኃጢአት ቢታወቅ ነውር የሌለበት ተባት ፍየል ለቁርባኑ ያቀርባል በፍየሉም ራስ ላይ እጁን ይጭናል። የሚቃጠል መስዋዕት በሚታረድበት ስፍራ በእግዚአብሔር ፊት ያርደዋል። እርሱ የኃጢአት መስዋዕት ነው። ካህኑም ከኃጢአት መስዋዕት ደም በጣቱ ወስዶ ለሚቃጠል መስዋዕት በሚሆነው መሰዊያ ቀንዶች ያደርገዋል። የተረፈውንም ደም ለሚቃጠል መስዋዕት ከሚሆነው መሰዊያ በታች ያፈሰዋል። ስቡንም ሁሉ እንደ ደህንነት መስዋዕት ስብ በመሰዊያው ላይ ያቃጥለዋል። ካህኑም ኃጢአቱን ያስተሰርይለታል። እርሱም ይቀር ይባላል። ከሀገሩ ሕዝብም አንድ ሰው ኃጢአትን ሳያውቅ ቢሰራ እግዚአብሔርም አትስራ ያለውን ትእዛዝ ቢተላለፍ ቢበድልም ለእርሱ የሰራው ኃጢአት ቢታወቀው ስለ ሰራው ኃጢአት ነውር የሌለባትን እንስት ፍየል ለቁርባኑ ያመጣል። እጁንም በኃጢአት መስዋዕት ራስ ላይ ይጭናል። የሚቃጠል መስዋዕትን በሚታረድበት ስፍራ የኃጢአትን መስዋዕት ያርዳል። ካህኑም ከደሟ በጣቱ ወስዶ ለሚቃጠል መስዋዕት በሚሆነው መሰዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ከመሰዊያው በታች ያፈሰዋል። ስቡም ሁሉ ከደህንነት መስዋዕት ላይ እንደሚወስድ ስቧን ሁሉ ይወስዳል። ካህኑም ለእግዚአብሔር ጣፋጭ ሽታ እንዲሆን በመሰዊያው ላይ ያቃጥለዋል። ካህኑም ስለ እርሱ ያስተሰሪያል፣ እርሱም ይቅር ይባላል። ስለ ኃጢአትም መስዋዕት የበግ ጠቦት ቢያቀርብ ነውር የሌለባትን እንስት ያመጣል። እጁንም በኃጢአት መስዋዕት ራስ ላይ ይጭናል። የሚቃጠል መስዋዕት በሚታረድበት ስፍራ ለኃጢአት መስዋዕት ያርዳታል። ካህኑም ከኃጢአት መስዋዕት ደም በጣቱ ወስዶ ለሚቃጠል መስዋዕት በሚሆነው መሰዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ከመሰዊያው በታች ያፈሰዋል። ስቡ ሁሉ ለደህንነት መስዋዕት ከታረደው ጠቦት ላይ እንደሚወሰድ ስቧን ይወስዳል። ካህኑም ለእግዚአብሔር በእሳት በተቃጠለ ቁርባን ላይ በመሰዊያው ላይ ያቃጥለዋል። ካህኑም ስለሰራው ኃጢአት ያስተሰርይለታል። እርሱም ይቅር ይባላል። ምዕራፍ አምስት ማንም ሰው የሚያምለውን ቃል ቢሰማ ምስክር ሆኖ አንድ ነገር አይቶ እንደሆነ ወይም አውቆ እንደሆነ ባይናገር ኃጢአት መስራቱ ነውና በደሉን ይሸከማል። ማናቸውም ሰው ሳይታወቀው እርኩስ ነገር ቢነካ የረከሰ ማውሬ በድን ወይም የረከሰ ከብት በድን ወይም የረከሰ የተንቀሳቀሰ እንስሳ በድን ቢሆን፣ እርሱም ርኩስ ቢሆን ነገሩ በታወቀው ጊዜ በደል ይሆንበታል። ወይም እርኩስነቱን ሳያውቅ እርኩስን ሰው ቢነካ በማናቸውም እርኩሰት ቢረክስ ነገሩ በታወቀው ጊዜ በደል ይሆንበታል። ማናቸውም ሰው ሳያውቅ ክፉን ወይም መልካምን ያደርግ ዘንድ ሳያስብ በከንፈሩ ተናግሮ ቢምል ሳያስብ የማለው ስለማንኛውም ነገር ቢሆን በታወቀው ጊዜ ከዚህ ነገር በአንዱ በደለኛ ይሆናል። ከእነዚህ ነገሮች በአንዲቱ በደለኛ ሲሆን የሰራውን ኃጢአት ይናዘዛል። ስለሰራው ኃጢአት ለእግዚአብሔር የበደል መስዋዕት ያመጣል። እርሱም ከመንጋው የበግ ወይም የፍየል እንስት ስለ ኃጢአት መስዋዕት ይሆናል። ካህኑም ስለ ኃጢአቱ ያስተሰርይለታል። ስለ ሰራው ኃጢአት ለበደል መስዋዕት ጠቦትን ለማምጣት ገንዘቡ ያልበቃ እንደሆነ ሁለት ዋኖሶች ወይም ሁለት የእርግብ ግልገሎች፣ አንዱን ለኃጢአት መስዋዕት፣ ሁለተኛውን ለሚቃጠል መስዋዕት ለእግዚአብሔር ያቀርባል። ወደ ካህኑም ያመጣቸዋል። እርሱም አስቀድሞ ለኃጢአት መስዋዕት የሆነውን ያቀርባል። ራሱንም ከአንገቱ ይቆለመመዋል፣ ነገር ግን አይቆርጠውም። ከኃጢአቱ መስዋዕት ደም በመሰዊያው ግድግዳ ላይ ይረጨዋል፣ የተረፈውንም ደም ከመሰዊያው በታች ይንጠፈጠፋል። እርሱ የኃጢአት መስዋዕት ነው። እንደ ስርዓቱም ሁለተኛውን ለሚቃጠል መስዋዕት ያዘጋጀዋል። ካህኑም ስለሰራው ኃጢአት ያስተሰረይለታል፣ እርሱም ይቅር ይባላል። ሁለት ዋኖሶች ወይም ሁለት የርግብ ግልገሎች ለማምጣት ገንዘቡ ያለበቃ እንደሆነ ስለሰራው ኃጢአት የኢፍ መስፈሪያ አስረኛ ክፍል መልካም ዱቄት ለኃጢአት መስዋዕት ያቀርባል። የኃጢአት መስዋዕት ነውና ዘይት አያፈስበትም፣ እጣንም አይጨምርበትም። ወደ ካህኑም ያመጠዋል። ካህኑ መታሰቢያ ይሆን ዘንድ ከእርሱ እፍኝ ሙሉ ይውሰድ፣ ለእግዚአብሔርም በእሳት በተቃጠለው ቁርባን ላይ በመሰዊያው ላይ ያቃጥለዋል። እርሱም የኃጢአት መስዋዕት ነው። ካህኑም ከእነዚያ በአንዳቸው ስለሰራው ኃጢአት ያስተሰር ይለታል እርሱም ይቅር ይባላል። የተረፈውም እንደ እህል ቁርባን ለካህኑ ይሆናል። እግዚአብሔር ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ቢበድል ሳያውቅ ለእግዚአብሔር በተቀደሰው በማናቸውም ነገር ኃጢአትን ቢሰራ ለበደል መስዋዕት ለእግዚአብሔር ከመንጋ ነውር የሌለበትን አውራ በግ ያቀርባል። እንደ ግምጋሜህ መጠን በብር ሰቅል፣ እንደ መቅደሱ ሰቅል ሚዛን ለበደል መስዋዕት ያቀርበዋል። በተቀደሰ ነገር ላይ ስለሰራው ኃጢአት እዳ ይከፍላል፣ አምስተኛውንም እጅ ይጨምርበታል፣ ለካህኑም ይሰጠዋል። ካህኑም በበደል መስዋዕት አውራ በግ ያስተሰረይለታል፣ እርሱም ይቅር ይባላል። ማናቸውም ሰው ኃጢአት ቢሰራ እግዚአብሔር አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ ባያውቅ ያ ሰው በደለኛ ነው፣ ኃጢአቱንም ይሸከማል። ነውር የሌለበትን አውራ በግ ከመንጋው ለበደል መስዋዕት እንደ ግምጋሜህ መጠን ወደ ካህኑ ያመጠዋል። ካህኑም ሳያውቅ ስለ ሳተው ስህተት ያስተሰረይለታል፣ እርሱም ይቅር ይባላል። እርሱም የበደል መስዋዕት ነው፣ በእውነት በእግዚአብሔር ፊት በደለኛ ነው። ምዕራፍ ስድስት እግዚአብሔር ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ኃጢአትን ቢሰራ እግዚአብሔርን ቢበድል ያኖረበትን አደራ ወይም ብድር ወስዶ ባልንጀራውን ቢክድ ወይም ቢቀማ ወይም በባልንጀራው ላይ ግፍ ቢያደርግ ወይም የጠፋውን ነገር ቢያገኝ ያንንም ሸሽጎ በሐሰት ቢምል ሰው ከሚያደርጋቸው ከእነዚህ ነገሮች ሁሉ በአንዲቱ ቢበድል እርሱ ኃጢአትን ሰርቶ በደለኛ ቢሆን በቅሚያ የወሰደውን ወይም በግፍ የተቀበለውን ወይም የተሰጠውን አደራ ወይም ጠፍቶ ያገኘውን ወይም በሐሰት የማለበትን ነገር ይመልስ፣ በሙሉ ይመልስ። ከዚያም በላይ አምስተኛውን ክፍል ጨምሮ የበደሉን መስዋዕት በሚያቀርብበት ቀን ለባለገንዘቡ ይስጠው። ስለ በደል መስዋዕትም ለእግዚአብሔር ከመንጋው ነውር የሌለበትን አውራ በግ እንደ ግምጋሜህ መጠን ስለ በደል መስዋዕት ወደ ካህኑ ያምጣ። ካህኑን በእግዚአብሔር ፊት ያስተሰርይለታል፤ ስለዚህም ስላደረገው በደል ሁሉ ይቅር ይባላል። እግዚአብሔር ሙሴን እንዲህ ሲል ተናገረው። አሮንና ልጆቹን እንዲህ ብለዘዛቸው የሚቃጠለው የመስዋዕቱ ሕግ ይህ ነው። የሚቃጠለው መስዋዕት በመሰዊያ ላይ ባለው እንጨት ላይ ለሊቱን ሁሉ እስኪ ጸባ ድረስ ይሆናል። እሳቱም በመሰዊያው ላይ ዘወትር ይነዳል። ካህኑም የበፍታ ቀሚስና የበፍታ ሱሪ በስጋው ላይ ይለብሳል። በመሰዊያው ላይ የሚቃጠለውን መስዋዕት እሳቱ ከበላው በኋላ አመዱን አንስቶ በመሰዊያው አጠገብ ያፈሰዋል። ልብሱን ያወልቃል፣ ሌላም ልብስ ይለብሳል። አመዱንም ተሸክሞ ከሰፈሩ ንጹሕ ስፍራ ወደሆነ ወደ ውጭ ያወጣዋል። እሳቱም በመሰዊያው ላይ ዘወትር ይነዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል። የሚቃጠለውን መስዋዕት በዚያ ላይ ይረበርባል። በዚያም የደህንነት መስዋዕትን ስብ ያቃጥላል። ዘወትር በመሰዊያው ላይ እሳት ይነዳል፣ አይጠፋም። የእህሉም ቁርባን ህግ ይህ ነው። የአሮን ልጆች በእግዚአብሔር ፊት በመሰዊያው ፊት ያቀርቡታል። ካህኑም ከህሉ ቁርባን መልካሙን ዱቄት ከዘይት ጋር እፍኝ ሙሉ ደግሞም ከህሉ ቁርባን ላይ ያለውን እጣን ሁሉ ያነሳል። ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሰዊያው ላይ ያቃጥለዋል። ከእርሱም የተረፈውን አሮንና ልጆቹ ይበሉታል። ቂጣ ሆኖ በተቀደሰ ስፍራ ይበላል። በመገናኛው ድንኳን ዙሪያ ባለው አደባባይ ይበሉታል። በእርሾ በወቅቱ አይጋገርም። እርሱን ከእሳቱ ቁርባኔ ለእነርሱ እድል ፈንታ እንዲሆን ሰጠው። እርሱም እንደ ኃጢአትና እንደ በደል መስዋዕት ቅድሰ ቅዱሳን ነው። ለእግዚአብሔር ከቀረበ ከእሳት ቁርባን ለዘላዓለም ለልጅ ልጃችሁ እድል ፈንታቸው እንዲሆን ከአሮን ልጆች ወንዶቹ ይበሉታል። የሚነካቸው ሁሉ ቅዱስ ይሆናል። እግዚአብሔር ሙሴን እንዲህ ሲል ተናገረ። በተቀቡበት ቀን የኢፍ መስፈሪያ አስረኛ ክፍል መልካሙን ዱቄት እኩሌታውን በጠዋት እኩሌታውንም በማታ ለዘወትር የእህል ቁርባን አድርገው ለእግዚአብሔር የሚያቀርቡት የአሮንና የልጆቹ ቁርባን ይህ ነው። ከዘይት ጋር በምጣድ ላይ ይደረጋል። ሲለወስ ታገባዋለህ። ለእግዚአብሔር ጣፋጭ ሽታ እንዲሆን የእህሉን ቁርባን ቆራርሰ ታቀርበዋለ። ከልጆቹም በአባቱ ፈንታ የተቀባውን ካህን ያቀርበዋል። ለዘላለም ሥርዓት እንዲሆን ፈጽሞ ለእግዚአብሔር ይቃጠላል። ካህኑም የሚያቀርበው የእህል ቁርባን ሁሉ ፈጽሞ ይቃጠላል። ከእርሱም አንዳች አይበላም። እግዚአብሔር ሙሴን እንዲህ ሲል ተናገረው፣ አሮንና ልጆቹን እንዲህ ብለህ ተናገራቸው። የኃጢአት መስዋዕት ህግ ይህ ነው። የሚቃጠል መስዋዕት በሚታረድበት ስፍራ የኃጢአቱ መስዋዕት በእግዚአብሔር ፊት ይታረዳል። እርሱ ቅዱሰ ቅዱሳን ነው። ለኃጢአት የሚሰዋው ካህን ይበለዋል። በመገናኛው ድንኳን ዙሪያ ባለው በአደባባይ በተቀደሰ ስፍራ ይበላል። ስጋውን የሚነካ ሁሉ ቅዱስ ይሆናል። ማናቸውም ልብስ ደም ቢረጭበት፣ የተረጨበትን በተቀደሰ ስፍራ ታጥበዋለህ። የሚቀቀልበትም ሸክላ ይሰበራል። በናስም ዕቃ ቢቀቀል ይፈገፈጋል። በውሃም ይለቀለቃል። ከካህናት ወገን የሆነ ወንድ ሁሉ ከእርሱ ይበላል። እርሱ ቅዱሰ ቅዱሳን ነው። ነገር ግን በመቅደሱ ውስጥ ለማስተሰሪያ ይሆን ዘንድ ከደሙ ወደ መገናኛው ድንኳን የሚገባው የኃጢአት መስዋዕት ሁሉ አይበላም፣ በእሳት ይቃጠላል። በጌታ ጸጋ አንድ ወር ሆኖናል። እስካሁን ድረስ ያልተቀላቀላችሁን አሁንም አረፈደም፣ ተቀላቀሉን። ዘወትር ደግሞ ከምሽቱ ሶስት ሰዓት ላይ በቲክቶክ እና በቴሌግራም የእግዚአብሔርን ቃል በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።